ይሁዳን አገኘሁትም። ይሁዳን ስናነሳ በተቀደሰ መንገድ አገልግሎታቸውን ፈጽመው ያረፉ ቅዱሳን ሰዎች መኖራቸውንም መርሳት የለብንም። አንዳንድ ሰዎች ሌላ ይሁዳ ያለ ስለማይመስላቸው መልእክት የጻፈልን ሐዋርያ ጌታን ከሸጠው ይሁዳ ጋር ሲያምታቱ ይሰማሉ። የተረገመ ነበረ አንድ ምዕራፍ ያላት መልእክት ጽፎ ቀረ ብለው ፈገግ የሚያደርጉን አንዳንድ ሰባኪዎችም ሳናይና ሳንሰማ አልቀረምም። ለማንኛውም እኔ ለዛሬ ልጽፍላችሁ ወደምፈልገው መልእክት ልመልስና ይሁዳ የት እንዳገኘሁት ልነግራችሁ ነው ይሉናል። እኔ አባትም ተመሳስሎብህ እንዳይሆን ካላችሁኝ የለም፣ ራሱ ይሁዳ ነው ብዬ በእርግጠኝነት ነግራችኋለሁ። ከሁለት ሺህ ዓመት በኋላ እየታገኘኸው የሚል ጥያቄ ከልባችሁ ሲወጣም ይታየኛል። እኔም ያስገረመኝ እሱ ነበረ። ነገር ግን እናንተ ብትገረሙ ነው የሚሻላችሁ። ይሁዳ ዛሬም አለ? ኃጢአት ገብዶት ወደ ክርስቶስ የመጣው ይሁዳም እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔኑ እኔም አሳርፋችኋለሁ ማቴዎስ 11:28 የሚለውን ጥሪ ሰምቶ የመጣ ቃል እግዚአብሔር ገብቶት በራሱ ተነሳሽነት የተመለሰ ሰው ነው። አምላከ መምህራን ኢየሱስ ክርስቶስ እንደ ጴጥሮስና እንደ ዮሐንስ ባለበት ቦታ ሄዶ ጠርቶ አላመጣውም። ራሱ ከኃጢአት ለመሸሽ የመጣ ሰው ነው። በጽድቁ ስፍራ ኃጢአት ያገኘኛል ብሎ መች አሰበና? እንዲሁ መጥቶ በጌታ ፊት ሰገደ፣ ኃጢአትንም ተተወችለት። ከመጣ በኋላ የተለወጠችው መንገድ ይሁዳ ቀድሞ ያሰባትን የጠበቃት አልነበረችም። ይሁዳ ከኃጢአት ከመፈታት በቀር ሌላ መኙት አልነበረውም፣ ግን እንዳሰበው መቀጠል አልቻለም። ከኃጢአት ሸሽቶ የመጣው ይሁዳን ኃጢአት በዚህ ስፍራ ጠበቀችው። ለካ ወደ መንፈሳዊ ስፍራ ገብቶ መቆም ብቻ ሳይሆን ልብን መንፈሳዊ ማድረግ ግዴታ ነው። ካህኑ ቅዳሴ ከመጀመሩ በፊት ኦ ሀሉ በዝንቱ መካን እንዘት ሄል ሊያጣውይከ ወንድሜ ሆይ በዚህ ቦታ ኃጢአትህን እያሰብህ ኖር ብሎ የሚያውጆ በመንፈሳዊ ቦታ መቆማችን ብቻ ሳይሆን መንፈሳዊ ነገር በማሰብ ጸንተን አለመኖራችን በመንፈሳዊ ቦታ ስጋዊ ስራ ሊያሰራን ስለሚችል ነው። ዛሬም ዓለማዊነት ሰልችቷቸው መንፈስ ቅዱስ ከዕለታት በአንዱ ቀን በልባቸው አድሮ እለተ ሞታቸውን አሳስቧቸው ከታሰሩበት ልማድ ሊፈቶ የሚመጡ ብዙዎች እኮ ናቸው። መብላት፣ መጠጣት፣ ማግባት፣ መፋታት፣ መስረቅ፣ መቀማት፣ ጉቦ መብላት፣ ፍርድ ማድላት፣ መተኛትና መነሳት ሁነባቸው፣ ሕይወት ግራ የምታጋባ ሁናባቸው፣ ደግሞ ላይመለሱ ምለው ከዓለም የተመለሱ ሰዎች ዛሬ ንስሓ ገብተው ቢያገኛቸው ይሄ ልጄ ሞቶ ነበርና፣ ደግሞም ሕያው ሆኗል፣ ጠፍቶም ነበረ፣ ተገኝቷል። ሉቃስ ምዕራፍ አስራ አምስት ጠቅሶ ክርስቶስ የተቀበላቸው ናቸውም። ጠልታዋት የመጧት ኀጢአት መልሳ በሌላ መንገድ ወረሰቻቸው። ያን ጊዜ ከሰሩት ይልቅ የከፋ በደሌን ወደ መስራት ተሸጋግረዋልና ይሁዳን አገኘሁትም። አዎ ይሁዳን አገኘሁት ይሁዳ ከጻሕፍትና ከፈሪሳውያን አንዱስ እንኳ ያልፈረደውን ኃጢአት እንደሰራ። እነዚህም በዓለም ሳሉ ከሰሩት ይልቅ ወደ መቅደሱ ከመጡ በኋላ የሰሩት ኃጢአት ይበልጣል። ከጻሕፍት ከፈሪሳውያን መካከል ክርስቶስን ለመግደል እንጂ ለመሸጥ ያሰባል ነበረም። ይሁዳ ግን ሊሸጠው እየመከረ ነበረም። ይሁዳም ዓለማዊ ሳለ ያልታወቀች ኃጢአቱን ሊናዘዝ ወደ ሊቀ ካይናቱ ወደ ኢየሱስ ክርስቶስ ቀረበ። መንፈሳዊ ከሆነ በኋላ ግን የተገለጠች ኃጢአቱን በማስመሰል ሊሰውር ፈለገም። በልቡ ያሰባትን ኃጢአት ገልጦ መናገሩ ተመልሶ እንዲተዋትና ወደ መዳን እንዲመጣ ነበረም። እሱ ግን አላደረገውም። እንዲያውም ከወንድሞቹ ጋር አብሮ እኔ እሆንን ማለት ጀመረም። ዓለማዊ ሳሉ ሰዎችን ሲዋሹ የደነግጡ የነበሩት ሰዎች ዛሬ ፈጣሪያቸውን ማዋሸትን እንደ ቀላል ነገር ቆጥረዋታል። አሆ ዛሬ ይሁዳን አገኘሁት። አዎ ዛሬ ይሁዳን አየሁት። ከመቅደስ ወጥተን በገሃነም እንድንጣል እግዚአብሔር የሰጠን እድል ካለመጠቀም በላይ ይሁዳነት የት አለና? በዓለም ከሰራነው በላይ ኃጢአትን አብስተን በመንፈሳዊነት ሰበብ ከመስራት የሚበልጥ ይሁዳነትስ የትስ ይገኛል? መጠጥ ቤት ገብቶ ማመንዘር ምናልባትም ወደ ዝሙት የሚገፋፋ መብልና መጠጥ ስላለ ሊሆን ይችላል። ቤተ መቅደስ ገብቶ ማመንዘር ግን በምን ሊተረጎም ይችላል? መጠጥ ቤት ያሉ ሰዎች ፈልገውት የመጡ ሊሆኑ ይችላሉ። ቤተ መቅደስ ያሉት ግን ሴቶቹም ሆኑ ወንዶች ይህንን አስበው የመጡ አይደሉም። ታዲያ መንፈሳዊ አገልግሎትን ጥግ አድርጎ ነውር መስራት ይሁዳነት አይደለምንም? ይሁዳን በሌላም ቦታ ዘወር ዘወር ብትሉ ታገኙታላችሁ። በክርስቶስ ጉባኤ ብዙ ዕዳ ያለባት ሴት ቀርባም እግሩን ይዛ እያለቀሰች ይቅርታ ጠየቀች። ክርስቶስን ብዙ ኃጢአቷን ተወላት ይሁዳ እንደ አገልጋይነቱ ብዙ ኃጢአቱ በተተወላት ሴት ደስ ሊሰኝ ሲገባው ይዘው የመጣቸው ሽቶ ተሽጦ ለድሆች ባለመሰጠቱ አንጎራጎር አንጎራጎድ ጀመረም። አዎ ይሁዳ እንኳ አገኘሁት፣ ወደ ቤተ መቅደስ መጥቶ ንሳ የሚገቡ ነፍሳትን ሳይሆን የሚያመጡትን ሳንቲም የሚጠባበቁ ሰዎችን ባዩ ጊዜ ይሁዳን በዘመናችን ባለችው ቤተ መቅደስ መኖሩን አረጋግጣለሁም። ነፍሴ ወደ ሕያው አምላክ ተጠማች፣ መቼ እደርሳለሁ? የአምላኬንስ ፊት መቻ ያዋለሁ እንዳለ መዝሙረኛ ዳዊት በናፍቆት የመጡ ምዕመናንን ማሰናከል እግዚአብሔርን እንዴት እንደሚያሳዝነው ብናስብ እኮ እንዴት ያስፈራ አልመሰላችሁም? ይሁዳነት እንዲህ ነው። ለገንዘብ ማስቀመጫዎቻችን የምንጠነቀቀውን ያክል ለምዕመናን ነፍሳት አለመጨነቃችንን ሳስብ ከዚህ በላይ ያስቆረቱ ይሁዳን የት ላገኘው እችላለሁ? በየከራሲ ጋር መዋጋታለም። አንድ የገንዘብ ሳጥን ሙዳየ ምጽዋት ቢጠፋ በዕለቱ ይታወቃል። አንድ ምእመን ቢጠፋ ግን በዓመቱም ላናውቀው እንችላለን። ገንዘብ ተቀባዩን በብዙ ሰነድ አስፈርመን ብዙ ማንነቱን የሚገልጡ ሰነዶች ተቀብለን እንቀጥረዋለን። በምእመናን ላይ የተሾመን ካህንስ ካላችሁኝ የትምህርት ችሎታው አያስጨንቀንም። የምእመናን አባት አብነት መሆን ይችላል ወይ ብለን አንጠይቅ። በእጁ ስላሉ ምዕመናን መረጃ ይጠየቅ። እንዲሁ ይዟቸው ወይም ይዘውት ይኖራሉ። አንዳንድ ምዕመናን እኮ ለአባቶቻቸው አባት ሆነው እየኖሩ ያለበት ዘመን ነው። እኛ ይህ ሁሉ አያስጨንቀንም። ከቤታቸው እኩል ለንስሐ አባቶቻቸው ዕዳ የወደቀባቸው ምዕመናን ብዙ ሆነው እንመለከታለን። አዎ፣ ዛሬ ላይ ያስቆሮቱን ይሁዳ አየሁት፣ ያስቆሮቱን ይሁዳ አገኘሁት። በክርስቶስ እያሳመንናቸውን የፈረሰ ቤታችንን እንዲትሰሩልን ወይስ እንዲጠገኑልን ነው፣ የተጣመመ ኑሯችን እንዲያቀኑልን ነው። ለዚያውም አንዳሽ ቃለ እግዚአብሔር ያልነገርናቸው በክርስቶስና በገብርኤል መካከል ያለውን ልዩነት እንኳን ያላስተማርናቸው የውሃዎች ክርስትናን በማወቅ ነው እንጂ የእኛም ቤት በመስራት ገነት ይገቡ ይመስል ገንዘባቸውን እንጂ ልባቸውን ያልሰበሰብንላቸው ብዙ ይጠብቁ አሉ። ታዲያ ይሄ ከይሁዳነት አይተናነስም እኮ ይሁዳን ዛሬ አየሁት ብንል ይሁዳን ዛሬ በመንገድ አገኘሁት ብንል ምኑ ይደንቃል አንዳንድ ምዕመናን የሰብካ ጉባኤ አባል ሆነው ሲመረጡ ልማት የሚመስላቸው ህንፃ መስራት ግቢ ማጽዳት ነው እንጂ ምን ያክል ምዕመናን ሰርከ ጉባኤ ይከታተላሉ ስንት ሰው ልጆቹን ኦርቶዶክሳዊ ትምህርት ያስተምራል ከተመዘገበው ምዕመናን ስንቱ ይቆርባል ብለው አይሰቡም አይጨነቁም ክፍሎችን ሁሉ በየቤተ ክርስቲያኑ እየዞራችሁ ብትመረምሩ ስንት ገቢ እናስገባለን ስንት ወጪ እናወጣለን አይነት ነው እንጂ ድህነት ምዕመናን ታሳቢ ያደረጉ እቅዶች ብዙም አታገኙ። ፈርታችሁ ካልሆነ እናንተም ይሁዳን አግኝታችሁት ታውቁታላችሁ፣ ዝም ብላችሁ አልፋችሁታል። ክርስቶስን በሰላሳ ብር አሳልፎ የሰጠው ያን ይሁዳ ዛሬም አለ። ቤተ መቅደሱን አሳልፎ ሚሰጥ በክርስቶስ የሚነግድና የሚሸቅጥ ዛሬም ያስቆረቱ ይሁዳ የግብር ልጅ አለ። ልብ በሉም። በአጥቢያችሁ በዓመት ለምን ያህል ጊዜ ታቦት ይወጣል? ስንት ደብር ታቦት አለ? ለክርስቶስ ተብሎ የወጣው ሽቶ ሽጦ መክበር የሚፈልጉ ሰዎች ክርስቶስን የሚያገለግሉት የሽቶ ብር ተሽጦ ገቢ እስከተደረገ ድረስ ብቻ አኮኑም። ካልሆነ ጉባኤው ክርስቶስን መስማትቶ ይህ ገንዘብ ተሽጦ ወለዶዎች ሊሰጥ ይገባ ነበር በሚል የእንጉርጉሮ ቃል እንዲመላ ለማድረግ ፈጣኖች ናቸው፣ እንደ ግብረ ይሁዳ። ከላይ ስትመለከቱት ለቤተ ክርስቲያን አገልግሎት ካላቸው ፍቅር የተነሳ ሚመስል፣ ውስጡ ግን የራሳቸውን ጥቅም ለማስከበር የተፈጠረ አጀንዳ መቅረጽ የሚችሉ ይሁዳዎች በኛ ዘንድ ብዙ አሉ። የተነሱ ታልቆች፣ ጳጳሳትና ሌሎች አገልጋዮች ሁሉም ስራ አበላሽተው ቤተ ክርስቲያንን በድለው ይመስላችኋል? ምናልባትም የሴቲቱንባ እንጂ የያዛቸውን የአልባስጥሮስ ሽቶ ስለማይመለከቱ ከረጢቷ ያዦች ዘንድ ነገራቸው ስላልተወደደ ይሆናል፣ እንዳለ ዮሐንስ። ይሁዳ ሄውላችሁ ከሚፈሰው እንባችን ይልቅ የሚፈሰው ሽቶ የሚያስቆጨው ከዳኑ ነፍሳት ይልቅ ከነሱ የሚያገኘውን ጥቅም የሚያስቀድም ሰው ካገኛችሁ እርሱ በዛሬው ዕለት፣ በዕለተ ዓርብ ክርስቶስ ይሰቀል ዘንድ ላይሁድ አሳልፎ የሰጠው ያን ይሁዳ ነው። ይሁዳ በብዙ ቦታ አለ። ይሁዳ ክርስቶስን ሸጠ። ጸጋውን ሽጦ መኖርን የሚፈልግ ስንት ይሁዳ አለ መሰላችሁ? መጽሐፍ እንደነገረን ክርስቶስ ጸጋ ሆኖ ተሰጧልና እንዲል መጽሐፍ ምእመናንን ከመጥቀም በቀር ለሌላ ጥቅም መዋል ይሁዳነት ነው። ለሚያስተምር መምህር የሚገባውን ዋጋ መክፈል ምእመናንን የታዘዙትን ትዛዝ ነውና አዋርያው እንደነገረን በገዛ ገንዘቡ በወታደርነት የሚያገለግል የለምናም ወይን ተክሎ ፍሬውን የማይበላ አይገኝም። መምራንም መንፈሳዊውን ዘርተው ስጋዊውን እንዲበሉ ተፈቅዶላቸዋል። ነገር ግን ከአስራ አንዱ ደቀ መዛሙርት የተለየ ቀበል ከይሁዳ በቀር ማንም የማያደርገው ነውረኛ ገንዘብ ነው። ቤተ ክርስቲያን በየቀኑ ለይሁዳ ወልዱ ወውሉዱ ወውሉዱ ይደምሰስ እያለች ልትረግመውም ይሁዳ ግን ዛሬም አለም። ይሄው በእኛ ውስጥ በእናንተ አጠገብ ይሁዳን አገኘሁትም። ሊቃውንት ስማ ኮነ መልአክ ነገረ ስቅለቱን ተንተርሰው ስለ ይሁዳና ስለ ውሉደ ይሁዳውያን ሁሉ የነገሩን መልእክት አቀረብኩላችሁም። ይህ በእውነቱ ለምእመናን የሚጠቅም እጅግም መልካም የሆነ ሀሳብ ነው። በመላው ዓለም የምንኖር ውድ ኦርቶዶክሳውያን ክርስቲያኖች ሁሉ ከይሁዳ ግብር ከይሁዳ ስራ ከይሁዳውያን ጋር መተባበር ይሁዳነት ነው ይሁዳ ክርስቶስን አሳልፎ ሸጠም እኛስ በህይወታችን ስንት ጊዜ ክርስቶስን አሳልፈ ሸጠን ይሆን ከህጉ ከትእዛዙ በመውጣት ስርዓትን በማጉደል ህግን በመሻርና በበዛች ኃጢአት ክርስቶስን ስንት ጊዜ በደል ነው በመላው ዓለም የምትገኙ ውድ አድማጭ ተከታታዮቻችን ለታላቁ ለድነት ቀን ለበዓለ ስቅለቱ እንኳን አደረሳችሁ። ላለሁኝ በሌላ ሐሳብና ፕሮግራም እስክንገናኝ ድረስ ይህንም ፕሮግራም ለሌሎች በማጋራትና ሸር በማድረግ ቤተሰብ ኃላፊነታችሁን ተወጡ። ሰላም ተሆኑልኝ ዘንድ በትሕትና እጠይቃለሁ። ሰላም